ሰላም እንዴት ናችሁ? ብዙ ጊዜ የሚያስቸግር የበተን ስልክ ላይ አልፎ አልፎ ደግሞ ቴክኖ ፊኒክስ ላይ የኤርፎኑ ምልክት ያሳያል። ስልክ እንደምትመለከቱት ኤርፎን ምልክት ታሳያለች። ኤርፎን ምልክት ታሳያለች ማለት ኤርፎን ፕላግ ኢን ስላለች ምንም አይነት ድምፅ አይወጣትም ማለት ነው። ፀጥ ፀጥ ነው የሚለው ማለት ነው። ስለዚህ ይሄንን እንዴት አድርገን ማስተካከል እንችላለን የሚለውን አብረን እንመለከታለን ማለት ነው። ብዙ ጊዜ እነዚህ ስልኮች እንደዚህ የሚሆኑበት ምክንያት አብዛኛውን ጊዜ እርጥበት ይሆናል። አልፎ አልፎ ደግሞ በራሳቸው ምክንያት ወይም ደግሞ ኤርፎን ተሰብሮ ቀርቶ ወጥ ሲወጣ በእንደዚህ አይነት በተለያዩ ምክንያቶች ኤርፎን ፕላጊን ይላሉ። ግን በተን ስልክ ላይ የተለመደ ችግር ነው ማለት ነው። ስለዚህ ይህንን እንዴት አድርገን እንደምናስተካክል እናያለን። ስናወጣ እንደምትመለከቱት አላግባብ ነው የተበየደው ማይኩ። ማይክ ለመበየድ የዚህን ያህል ሊድ አያስፈልግም ግን አሁን እንደምት ከቱት በቂ ነው። ስለዚህ እናውጠው፣ ካወጣም በኋላ ቴስት እናደርገዋለን ማለት ነው። ኤርፎን ፕላጊንግ ኤርፎኑን ስላነሳን ወይም ኤርፎን መሰኪያውን ስላነሳን የሚጠፋ ነገር አይደለም። ብዙ ጊዜ ሙሉ ለሙሉ ብናነሳውም አያቆምም ማለት ነው። ስለዚህ ሌላ አግባብ መታገል የለብንም። ቅድም በጣም በብዙ ልድ የተደደፈውን እንትን እያነሳሁት ነው። ከዚህ በኋላ የመጀመሪያው ኤርፎን ፕላግ ኢን ችግር ካጋጠማችሁ የምታደርጉት ነገር ማጽዳት ነው። በቲነር በአግባቡ ማጽዳት ዘጠና ፐርሰንት የሚሆነው ወይም ደግሞ ሀምሳ በሀምሳ የሚሆነው የሚፈተው ኤርፎን ፕላግ ኢን ምንድን ነው? በጽዳት ነው። ቲነር አድርገን በአግባቡ ማጽዳት። ምክንያቱም ቆሻሻዎች ሲነኩት ወይም እርጥበት ያለው ቆሻሻ ሲነኩት ኮንዳክት ስለሚያደረጉ ሁለቱን ካነካኩ ስልኩ ኤርፎን እንደገባል ወይም ኤርፎን እንድትሰካለት ነው የሚያስበው ማለት ነው። ስለዚህ እንሰቃው አሁን በቲነር ቀለል አድርጌ አጽድቼዋለሁ። እስኪ እንመልከት። በቲነር ቀለል አድርገን አጽድተናዋል። ምንድን ነው ለውጥ ውስጥ የሚያመጣውስ ለውጥ ምንድን ነው ብለን አብረን እንመልከት። እንደምታዩት የእንትኗንም ፓርት እሷንም እያዩዋት ነው። ስልካችን እንደምትመለከቱት በርቷል። ኤርፎን የሚለው ምልክት ጠፍቶ፣ ያው ሳውንድ እንዳለ የምታመለከተው ምልክት መታለች ማለት ነው። ስለዚህ በቀላሉ ነው ይሄ ችግር የተፈታው። ግን ሌላ ጊዜስ? አሁን ብናጸዳ የማይመጣበት ጊዜ አለ። ብናጸዳ የማይመጣበት ጊዜ የምንጠቀመውን ቴክኒክ ላሳያችሁ። ጃምፐር ነው የምንጠቀመው። ጃምፐር ለመጠቀም መጀመሪያ ፕላሳችን የባትሪ መሰኪያ ፕላሳችን ላይ በመርፌ ያያስኳትን ገመድ በይዳለው ማለት ነው። ፕላሷ ላይ ወስጄ የባትሪ መግቢያ ፕላሱ ላይ ነው። ይሄንንም በይደው የባትሪ መሰኪያ ፕላሱ ላይ ከበየድኩ በኋላ እንደምትመለከቱት ቼክ ማድረግ እንጀምራለን ማለት ነው። በምንደ ቼክ የምናደርገው በዲሲያችን ነው። ዲሲያችንን ኮኔክት አድርገን ቴስት እናደርገው። ስለዚህ አሁን እናበራና ማብራት ያለብን ግን በባትሪ ሳይሆን በዲሲያችን። ምክንያቱም ዲሲ ሙቨብል ነው፣ እንደፈለግን ሙቭ ማድረግ እንችላለን። ሁለት ገመድ ብቻ ስለምናገናኝ የዲሲ መቆንጠጫዎቻችን ስለሆኑ እንደፈለግን ቦታዎች ላይ እንድንነካ ያረገዳል ማለት ነው። ስለዚህ እንነካ አሁን ይችኛዋል እንደምትመለከቱት ይዝና ፕላግ መንካት ያለብኝ ቦታዎች ላይ ነካር። ዲሲን ግን አምጥቼ አሳያችሁ። ዲሲ ላይ ሶስት ነጥብ ስምንት እናደርግና በሱ ነው ኮኔክት የምናደርገው ማለት ነው። አሁን እሱ ጋር ሰጥተናል። ከዛ በኋላ እንስተው አንድ አያቸዋ ከበራ በኋላ እዚጋ ስነከው ኤርፎን ፕላግ አውት ይላል። ፕላግ አውት ያለበት ቦታ ላይ ወስደን እንበይደው ዋለን ማለት ነው። ፕላግ አውት የሚልበት ቦታ ላይ ነው ምን በይደው አያቸው ሁለት፣ እዚህ ጋም ቴስት አደርጋለሁ እዛ ጋም ቴስት አደርጋለሁ። አንድ እዚህ አካባቢ ላይ አንዱ ጋር ኤርፎን ፕላግ አውት ያለኝ ቦታ ላይ ሙሉ ለሙሉ በይዳለው ማለት ነው። ስለዚህ ለእናንተ ለማሳየት ነው የበየድኩት። ለአንሳውና የከስተመርን ቅድም ማይክ አንስተንበት ነበረ፣ ማይኩን እንበይድለታለን ማለት ነው ማይኩ በሌለ ሊድ ነበር የተበየደው። እሱን አንስተን ማይኩን በጽዳት እንበይድለታለን። ማይኩ ፕላስ እና ማይነስ ቦታ አለው። ፕላሱም በፕላስ ማይነሱም በማይነስ ማለት ነው። ማይክ የሚባሉት እነዚህ ናቸው። እነዚህ ከሌሉ ሰውየው የሌሎቹን ስሙ መስማት ድምፅ መስማት ይችላል፣ ግን የእሱ ድምፅ ወደ ሌላ ሰዎች አያልፈም ማለት ነው። እዚህ እቺ ስልክ አልቃለች። ገጣጥመን ኤርፎን ምልክት ከዚህ በኋላ የቸግረንም በእንደዚህ መልኩ በቀላሉ እንፈታለን ማለት ነው። አመሰግናለሁ። መልካም ቀን ይሁንላችሁ። ቴንኪው